ቁርአን ቁርአን በእውነት ነው የምለው በወርቅ መጻፍ ያለበት መጽሐፍ ነው። በወርቅ በጣም በጣም በጣም በጣም ፓወርፉል መጽሐፍ ነው። እጅግ እጅግ ፓወርፉል መጽሐፍ ቅዱስ የሚገርምሽ ከቁርአን በቃላት ብዛት ወይንም ደግሞ በነቢያቶች ስም ዝርዝር ብዛት ወይም በመጽሐፉ ብዛት በአጠቃላይ ይሄ በገጹ ብዛት ቁርአንን ይበልጠዋል። ቁርአን ደግሞ አንዱ ቃል እያንዳንዱ አስባበ ንዙል አለው። እያንዳንዱ አስባበ ንዙል አለው። እያንዳንዱ ቃል ያቆምሻል። አንዴ አልበቀራን እያነበብኩ ቁጥር አንድ ላይ እንደ ቁርአንን እስቲ በንጹህ ልቦና ላንብ አልኩና ገለጥ አድርጌ አልበቀራን አንድ ላይ ነው፣ ልክ ሳነብ ይህ ቁርአን ከአላህ እንደሆነ ጥርጥር የለውም ይላል እና ቆምኩ። እንዲህ ምንም አላረኩም። መጽሐፉን አቆምኩ ማንበብ። ምን ማለት ነው? ከአላህ ዘንድ እንደሆነ ጥርጥር የለውም ነው የሚለው። መጽሐፍ ቅዱስ ላይ ይህ የመጽ የእግዚአብሔር ቃል እንደሆነ ጥርጥር የለውም ብሎ ፕሩቭ የሚያደርግ ነገር መጽሐፍ ቅዱስ ላይ የለም። እና ቀጥታ ከአላህ ቃል መሆኑን እንትን ይሰጥሻል። አፕሩቭ ማረጋገጫ ይሰጣል። እና በእውነት ቁርአንን ባይዘወይ ንፅፅር የሚያደርጉ ሰዎች ቁርአን ላይ ስህተት የለም ያውቃሉ። እኔም እኔም የምመስክረው ነገር ቁርአን ላይ ምንም ስህተት አታገኝም። ግጭትም ብትፈልጊ ግጭት አይገኝም፣ ወይም ይሄ ነገር ስህተት ነው የምትይው ነገር የለም። እያንዳንዱ ነገር ጽድት ያለ ነው። በጣም የሚገርም ነገር ነው። ቁርአን በጣም በጣም ተአምረኛ መጽሐፍ ነው። ተአምረኛ የሆነ ታላቅ መጽሐፍ ነው። እና የበለጠ ቁርአንን እንደወደው አድርጎኛል። ጠልሻለሁ። ይሄ ነው እንግዲህ እኔ እንዳላበዛው ቤቱ የሆነን ፓርትኛ አሁን እንኳን የምንቀረው የሆነን ፓርት ሳናስበው ቀርተን ካለፍን ምንድን ነበር ያለኝ እዚህ ጋር ብለን ተመልሳህ ያቺ ያለፍካት ትቆጫለች። እና ፓወርፉል ነው ላልከው እንደው ለተወሰነ ሰዓት እዚህ ውስጥ ያላችሁ ሙስሊሞች አንድ ነገር ልንገራችሁ። ካላችሁበት ቦታ ቁጭ ብላችሁ ለአንድ ሰዓት ተኩል እስቲ ዝም ብላችሁ ቁሩ ምንም ነገር ስልካችሁን ሳትነኩ ምን ሰት ነኩ ምን ሰት ከዛ ውስጣችሁ ላይ ያለውን ነገር ታዩታላችሁ። እና ጉድ አይዲያ ስላገኘው በጣም ደስ ብሎኛል። ያው ብዙ ጊዜ ወደ የሚለውን ነገር ምን እንደሆነ ከዛ በኋላ አንድ ሰላሳ ሰከንድ ልበልና ምን እንደሆነ ትነግረኛለህ ልበልና፣ እሺ እስቲ ልስማ። ኢነዲነ ንደ ላህ ልስላም ወመክተለፈ ለዚነ ኡቱ

ሮይ አምላክ ነብያችሁን እያመሰገንክ ነው። ታውቃለህ ምን እንደሆነ? አኩሬትሊ ይሄ ነው ብዬ ለነግር የአምላክ ቃል ነው። እኛ ብለን ምን? እሺ፣ የአምላክ ቃል ነው ወይስ መስጋና? የአምላካችን ቃል እንደዚህ ነው የሚነበበው። እሺ፣ ትርጉሙ ምን ማለት ነው? የአምላካችን ቃል ነው እንደዚህ የሚነበበው ቁርአን ይባላል። ቁርአን ይባላል። አሁን ይቺ ያልክልኝ ትርጉሙን ለአንበበለህ፣ ምን ይላል መሰለ፣ እያነበብኩ ልተርጉምለህ። ኢነ መሰለ ዒሳ ዒንደ ላህ ከመሰል አደም፣ የኢየሱስ ጉዳይ ልክ እንደ አዳም ዜና፣ አለ ለቀሁ ሚን ቱራብን ከዛ ከአፈር ፈጠረው አለ። አኮሊ ኦኬ፣ እሺ። ድምፃችን በጣም ተራርቋል። አራል ተራራቅም አይሰማም። ድምፃችን የኔ ነው መሰለኝ። ሩ ብቻ ሩቅ ነው የኔ ድምፅ። ምን ይሻለኛል? የኔትወርክ ባላ አንድ ኔትወርክ ላስታክለሽ። እሺ አሁን ይሰማል? ይሰማል አባ

የኢየሱስ ማነው? የአዳም ቢጤ ማነው? የኢየሱስ ጉዳይ አለ ቁርአን ላይ ሲነግረን እኛ በኢየሱስ ነብይነት እናምናለን። እና ልክ እንደ አዳም ቢጤ ነው አለ። ከዛ አዳምን ከአፈር እንደፈጠረው ሁሉ አለ ከዛ በይሁን ቃሉ ያስገኘው ፍጡር ነው ያው በማለት አላህ ነገረን። በሌላ ቦታ ላይ ደግሞ እዛው ሶስተኛው ምዕራፍ ላይ እንዲላል። ይላል መልአኩ ገብርኤል መጥቶ ለማርያም በነገራት ጊዜ

ልክ እንደዚሁ በቃ አንቺ እንትን አትበይ፣ ትገረም ያለሽ በአላህ ጉዳይ አላህ ልክ የፈለገውን እንደዚህ ይፈጥራል አላት። እንዳውም ኢዛ ቀዷ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን፣ እንደውም አንድን ነገር በሻ ጊዜ ለሱ የሚለው ሁን ነው ወዲያው ይሆናል አለው፣ አላት። ስለዚህ አሁን ኢየሱስ ያው የአምላክ ባሪያ ፍጡር እና ነብይ መሆኑን በእስልምናችን እንዲህ አድርጎ ያው በአማረ አነባነብ ያስቀምጠዋል ማለት ነው። በእናንተ ያለውን ትነግረኛለህ። ቢኒ፣ ምናልባት ስምህ ቢኒ ከሆነ ምን ልንገርህ? አሁንም እናንተ አሁን አንተ ካልከኝ ምንም የተለየ ነገር የለም። እናንተ ያው ፈጣሪ ጀለሶች። እስቲ አንዴ ሊያች ውስጥ ጥያቄ ነበረኝ፣ ትቀበለኛል? ጠይቅኝ። ጥያቄ ማያስደብረኝ ሆነ እንጂ ችግር ይ አረ አምላክ ማን እንደሆነ አምላክ ማን እንደሆነ

መረጃ ደስ ምሳሌ ዮሐንስ ወንጌል ምዕራፍ ስምንት ቁጥር አርባ ላይ አሁን ከእግዚአብሔር ሰምቼ የነገርኳቸውን እውነት የነገር ማ ነው የነገርኳቸውን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንዲህ አላረገም። ሰው ነኝ አለ። ስለ ራሱ ሲናገር እኔ ሰው ነኝ አለ። ከድንግል ማርያም አር ላይ የተወለደው እኮ ልንገርሽ፣ እንዴት ፈጣሪኮ ስንትን አንድም ሶስትም ነው ይባላል። አንድም ሶስትም በአካል ሶስት ሲሆኑ በመልኩት አንድ ናቸው። እና በምድር ላይ ነበር አለ እንጂ እንዴት ነው የሌለ አለ እንጂ በምድር ላይ እያሉ በምድር ላይ ሲመጣ እሺ፣ እነግርሻለሁ በምድር ላይ ደግሞ በምድር ላይ ወንድ ነው እያለ አይ ፈጣሪ ሰው ነው እያለ ነው ፈጣሪ ሰው ነው እያለ ነው። በምድር ላይ ሲመቱ ደግሞ ምን ማለት ነው? ሰው ነው ማለት አይ ሰው ነው ወይ? ተረጋጋ፣ በሉ አንተ እኔ ደስ የሚል ነገር እናወራለን በእርግጠኝነት ዛሬ። እስቲ አዳምጡኝ፣ እኔ ጥቅስ እየጠቀስኩ ነው የምናገረው። እሺ ዮሐንስ ወንጌል ምዕራፍ ስምንት ቁጥር አርባ ላይ አሁን ከእግዚአብሔር ሰምቼ የነገርኳችሁን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ። አብርሃም እንዲህ አላረገም። ኢየሱስ ስለራሱ ሲናገር ነው እኔ ሰው ነኝ ነው። ዮሐንስ ማነው? ማርቆስ ወንጌል ምዕራፍ ስድስት ቁጥር አራት ላይ ነብይ ከገዛ ሀገሩ፣ ከገዛ ዘመዱ፣ ከገዛ ወገኖቹ በቀር ሳይከበር አይቀርም አላቸዋል። ስለዚህ አሁን ኢየሱስ ራሱን አንድ ሰው ብሏል። ሁለተኛ ነብይ ነኝ ብሏል። በተመሳሳይ ሁኔታ ኢየሱስ የሚያመልከው ደግሞ አምላክ እንዳለውም ተናግሯል። ዮሐንስ ወንጌል ምዕራፍ ሀያ ቁጥር አስራ ሰባት ላይ መቅደላዊት ማርያምን ወደ እሱን ፍለጋ በመጣችበት ወቅት ላይ ምን አላት? ሂጂና ወደ ወንድሞች ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ነገር ያቸዋለን። ስለዚህ የወንድሞቹ አባት የኢየሱስ አባት የወንድሞቹ አምላክ የኢየሱስ አምላክ መሆኑን ነገራት። ይህንን ነገር ያቸዋለን ጊዜ አልደረሰም ብሎ ቴና ጋ ነገራት። ለዛ ነው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? ወደ አባቱ ሲጸልይ እውነተኛ አምላክ ብቻህን የሆንክ አለ። አንተን አንተን አለው። አንተን እውነተኛ አምላክ ብቻህን የሆንክ አንተን፣ እንዲሁም የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ነች አለ ልባል። ስለዚህ እውነተኛ አምላክ ብቻውን የሆነ አለ አንተ እያለ ኢየሱስ የሚጸልይለት የነበረ አንድ አምላክ አለ። ይህን አንድ አምላክ ደግሞ ባይብሉ ሲነግረን፣ እራሱ ኢየሱስ ሲነግረን ምን አለ መሰለም የማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ ኢየሱስም በመንገድ ሲወጣ አንድ ሰው ወደ እሱ ተንበረከከለትና ቸር መምህር ሆይ የዘላለም ሕይወት ትወርስ ዘንድ ምን ላድርጋለሁ? ምን አለው? ቸር መምህር ሆይ አለ። ከዛ ኢየሱስ ምን አለው? መልስ ሲመለስለት ኢየሱስም አለ ስለምን ቸር ትለኛለህ? ከአንዱ ከአምላክ በቀር ቸር ማንም የለም አለ። ማንም የለም ከአንዱ ከአምላክ በቀር ቸር ማለት ስለምን ቸር ትለኛለህ? እኔ ቸር አይደለሁም። ቸሩ አንድ አምላክ ነው አለ። ለዛ ነው ዮሐንስ ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ምን አለ? አምላካችሁ አንዱ እሱ በሰማዩ ያለው ነው አለ። አንዱ ማንንም በምድር ላይ አባት ብላችሁ አትጥሩ። ማን አባታችሁ? በሰማይ ያለው አንዱ ነው። በምድር ላይ ማንንም አባት ብላችሁ አትጥሩ አለ። ስለዚህ አባት ማለት ምንድነው ስንል የሚልኪያስ ፀሐፊ ትንቢተ ሚልኪያስ ምዕራፍ ሁለት ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን አለ። አንድ አምላክስ የፈጠረን አይደለምን በማለት ይናገራል ማለት ነው። ለባር ስለዚህ አንድ አባት የተባለው የሁሉ አምላክ የሁሉ ፈጣሪ የሆነው አንድ አምላክ ነው ማለት ነው። ለዛ ነው ይሄ አንድ አምላክ የተባለው ማን ነው ብለን ብናይ የኤፌሶን ማን ነው የቆሮንቶስ ጸሐፊ ስናየው ጳውሎስ ይነግረናል። አንደኛ ቆሮንቶስ ምዕራፍ ስምንት ቁጥር አራት ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ከዛ ስድስት ቁጥር ላይ ወርዶ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አባለን አንድ አምላክ አባለን። ኢየሱስም ይህን አንድ አምላክ እንዲያመልኩ ሲናገር ምን አለ? ማቴዎስ ወንጌል ምዕራፍ አራት ላይ ሲናገር ማቴዎስ ወንጌል ምዕራፍ አራት ቁጥር ሰባት እስከ አስር አካባቢ ብታየው ምን አለ? ዲያብሎስ ይጠይቁ ይፈትነው በነበረበት ወቅት ላይ ማለት ነው። ዲያብሎስም ምን አለው? ወድቀህ ብትሰግድልኝ የዚህን ሁሉ ብቻ ብዙ ነገር እሰጥሃለሁ አለው። ከዛ ኢየሱስ ምን አለው? ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም እርሱን እርሱን ብቻ አምልክ ተብሎ ተጽፏልና። አዎ ስለዚህ እርሱ የተባለው የኢየሱስ አባት እሱን አምልኩ ተብሎ ተጽፏል የተባለው እሱም ኢየሱስም እሱን አምልኩ ነው እያለ ያለው። ስለዚህ ኢየሱስ በማንነቱ ሰው ስለመሆኑ የጢሞቴዎስ ጸሐፊ ደግሞ እንዲህ ብሎ ይነግረናል በማንነቱም በምንነቱም አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር አምስት ላይ አንድ አምላክ አለና አለ። ልብ አርገ አንድ አምላክ አለና በአንድ አምላክና በሰዎች መካከል ያለው መካከለኛው ደግሞ ሰው የሆነው ክርስቶስ ኢየሱስ ነው አለ። ስለዚህ አንድ አምላክ አለ፣ እሱ ሌላ ነው። ኢየሱስ ደግሞ ምንድን ነው? በአንድ አምላክና በሰዎች መካከል ኢንተርሚዲየት ሆኖ ማለትም፣ ልክ ከእግዚአብሔር ሰምቶ ለሰዎች ያስተላልፍ የነበረ በአምላክና በሰዎች መካከል መገናኛ ሆኖ ሲያገለግል የነበረ ሰው ነው ሰው ነው እያለ ነው የጠቀሰው ራሱ በአንድ አምላክና በሰዎች መካከል ያለ ሰው ሰው ብሏል ይሄ ደግሞ ኢየሱስ ብቻ ሳይሆን ሙሴም ልክ እንደዛ ነው ዘዳግም አምስት አምስት ላይ በአምላክና በእናንተ መካከል ቆሜ ነበር አለ ስለዚህ በአምላክና በእናንተ መካከል ሲል ወይ ሰማይ ምንድንነው አንተ ምነሽ ምንድንነው እምነትም እኔ ሙስሊም ሙስሊም ነው። ሙስሊም እኔ አሁን አንተ ሙስሊም ሆነ አደም፣ ረጋ ብለን እናወራለን ከአንዳችሁ ጋር አንተ ጋር ልቀጥል። ማይክ የማን ልጅ ነው? እና እሺ ኦኬ፣ የማን ልጅ ነው? ኢየሱስ የማርያም ልጅ ነው። እና ብቻዋን ወለደችው ነው አይደለም? አዎ ጥሩ። ኢየሱስ የማርያም ልጅ ነው፣ ግን እግዚአብሔር በእሷ ታላቅ ስራ ሰርቷል። በመንፈስ ቅዱስ ኃይል እንዲጸነስ ደግሞ ተደርጓል። ባል ልክ እዮ እዮብ ለምሳሌ መንፈስ ፈጠረኝ እንዳለው ማለት ነው። የእግዚአብሔር መንፈስ ፈጠረኝ እንዳለው ኢየሱስም በተመሳሳይ ሁኔታእኮ ንገረኝ ንገረኝ ቀጥል። መንፈሱ ፈጠረኝ እግዚአብሔር መንፈስ ፈጠረኝ እንዳለው ሁሉ የኢየሱስን አፈጣጠር ከምንድን ነው? ከመንፈስ ቅዱስ ነው። መንፈስ ቅዱስ ኢየሱስን መፍጠሩ ነው። በአንቺ ውስጥ ታላቅ ስራ ይሰራል እንግዲህ። ታላቅ ስራ ስራ ማለት የሚሰራ ነገር ነው። ለዛ ነው የኢየሱስ ራሱ በትንቢት መነፅር ሲናገር የትንቢተ ኢሳያስ ምዕራፍ አርባ ዘጠኝ ቁጥር አምስት እና ስድስት ላይ ባሪያ ማን ነው? አምላኬም ጉልበት ሆኖኛል፣ ልባርክ አምላኬ ጉልበት ሆኖኛል አለ። ከዛ እግዚአብሔር ምን አለ? ማን ነው? ኢየሱስ ምን አለ እዛው ጋር? ባሪያ ሆነው ዘንድ ከማሐፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል አለ። ከማሐፀን ጀምሮ አለ፣ ከማሕፀን ጀምሮ የሰራኝ አለ። የሰራኝ ማለት ነው ማለት ነው ማይኮዬ ልክ ነሽ። ቅድም ግን ምን ብለሻብን? ቆይ ኢየሱስ የሰራኝ ማለት ነው ማለት ነው ማለት ነው። ቆይ ላስረዳሽ። ኢየሱስ ክርስቶስ የሰው ልጅ ነው ብለሽ ነበር፣ ግን በመንፈስ ቅዱስ ነው፣ መንፈስ ቅዱስ በእሷ ውስጥ ገብቶ ነው የተወለደው ደግሞ እያልክ ነው። ሁለት ተቃራኒ አይዲያ እያመጣሽ ነው። አንዱን ያዢና እና እሱ ላይ እንመጣለን። ቆይ እንመጣለን

ሙስሊም ነ የእኛም መጽሐፍ እንደዚህ ማንበብ ምን አስፈለገ? የራስን ቁርአን አንብባላ። የራስን ቁርአን ካበበ የሰውን እምነት ክርስቲያን ልትሆንኮን፣ ግና ችግር የለውም። ቦታ አለ ወደኛ። እኛን ግን እንደ ንገር አንድ እውቀቱ የሌለ ሰው ስለ እምነቱ እኔ አሁን ልንገር፣ ብዙም እውቀቱ የለኝ ብዙም ምኑም የለኝም። አንተ ግን ከኔ በላይ ራሱ ሸምድዷል ማቴዋስኔ። አንድ ግን በእምነቱ ትክም ያለን ሰው ፈልገ እንደዚህ መከራከር ምን ወይንት፣ ለአንተ ምንም አይሰጠ ተረዳ። የራሴን እምነት ጥቅም ታገኝበታለ ተቀገኝበታለ ግድ የለ፣ ጥርሴ ብር እያሰባሰብኩ አጎሰር ቁልፍ ብላለሁ። ብር አሰባሰብ አላለሁ። አምላክ ግን ይሞታል ብለህ ታምናለህ? አምላክ ይሞታል ብለህ ታምናለህ? እስቲ ቆይ አንዴ፣ አንተ ቆይ፣ እስኪ ተረጋጋ። አይቆይም። እኔ ጊፍት እራሱ እዛ አስመጥቼ ሰውን አንተ እንተውና ለአንድ ግድ የለ አውራ እሺ። ጠሩ መሰራት ማለት ምን ማለት ነው? ስሙ ማን ነበር ጓደኛ ማ ማኔ በማኔ እያልኩ አወራለሽ። መሰረት ማለት ነው፣ መሰረት ሰራኝ ማለት ነው። ሰራኝ ሲል ምን ማለት ነው? ሰራኝ ማለት ይህ ቀጥታ እኮ ነኝ። ሰራኝ ሰራኝ ሰራኝ ሰራኝ ነው። እንደ ሰው አድርጎ ሰራኝ ማለት ነው አለ ፈጠረኝ። ምናልባት ያው ጃይ ይሄ አንተ ቤት ስለሆነ ቅድምም በስልክ ስላወራ እንዳጋጣሚ ለዛ ነው እንጂ፣ ምናልባት አንተ የአንተ ቦታ የአንተ ፕላትፎርሙ የአንተ ስለሆነ ምናልባት ፍቃድን መጠየቅ አለብኝ። ገባ አይደለም? ሌላ ነገር ፈልጌ እንዳይመሰል። አረ አይደለም፣ እንዲህ የአንተም እኮ ነው። አሁን እኮ ወንድማማቾች ሆነን እና የኔ የሆነ ሁሉ የአንተ ነው። ይሄ ነው እኔ እና አንተ አንድነት እና፣ አትጨናነቅሽ፣ እንደ ቤት ቁጠረው። መናገር የምፈልገውን ነገር በነፃነቱ አውራ። መውሰድ የምፈልገውን ሰዓት ሁሉ ውሰድ። እኛ እንትን ነው ለእኛ አንታውን ሙሽራችን ነክ። ገባ አደለ? እንደዚህ ነው በቃ። እስልምና በጣም የሚገርመኝ፣ ሙስሊሞች የሚገርሙኝ እኔ ድሮ አይደለም ስሰም፣ እስቲል ነው እያሞላቀቁኝ ያሉት በቃ እየተንገላተው ነው ያለሁት በመሞላቀቅ ማለት ነው። እና አንተም ይሄ ነገር አይክበድክ። ሙስሊም አንድ ሰው ሲሰልምላቸው ማንም ሰው ማለት ነው በቃ ደስ ይለናል ማለት ነው። ወላ ደስ ስለሚለን ደስታችንን ደግሞ በዚህ ነው የምንገልጸው። ስለዚህ ካሁን በኋላ ፍቃድ ምናምን የአንተ ፕላትፎርም የሚባል ነገር የለም። እንደፈለክ መጠቀም ትችላለህ። እሺ ሀቢቢ እንዳትጨናነቅ። በቃ ማድረግ የምፈልገውን ነገር አድርግ። ኦኬ። እሺ ቢስሚላህ፣ አንድ ጥያቄ ነው ለኤርሚያስ ነው ማቀርብለት ጥያቄውን፣ ማቀርብለት በቅድሚያ ግራ ገብቶኝ ወይም ደግሞ ሳላውቅ ቀርቼ ሳይሆን እንዲሁ ጥያቄውን እሱ ላይ ያለውን አመለካከት አንዳንዶችንም በመጽሐፍ ቅዱስ ላይ ያለውን አመለካከት ስለማውቅ ከዛ አንጻር ጥያቄውን ተቋርጦ ነው ዝም ብሏል። እኔ ጋ ተቋርጧል። ሰዎች እኛም ጋ አይሰማም። ተቋረጠ እንደ አዲስ ጀምሮ ወንድማችን ምናልባት ጆና ተልቀው ነው ቀጠል ጉዳይ ዲያ እሺ፣ ቢስሚላህ። አሁን ምንድን ነው እንዳጋጣሚ ቢስሚላህ ማለት በነገራችን በስመ አብ ማለት ነው። እስመ አብ ሲባል በእኛ እንትኑ ሳይሆን በአላ ስም ለማለት ነው። በእኛ በአማርኛ በኢትዮጵያ በስመ አብ ነው ክርስቲያኖች ስላሉ እዚህ አንዳንድ ሰዎች በአላህ ስም ማለት ነው። ቢስሚላህ ማለት አደለ ጃይ? ምናልባት ከተሳሳትኩ ትክክል ነህ። እንደዚያ ማለት ነው። እሺ ኦኬ፣ ወደ ጥያቄው ልግባና ያው ትንሽ ነቃነቃ ለማለት ኦኬ። ጥያቄ ለወንጌላዊ ኤርሚያስ ነው ማቀርብለት ሌሎችም ምናልባት መመለስ የሚፈልጉ ካሉ ያግዙት። ሌሎች ኦርቶዶክሳውያኖችም ካሉ መመለስ ይችላሉ ከፈለጉ። ነገር ግን ለወንጌላዊ ኤርሚያስ ነው ዳይሬክትሊ ጥያቄ የማቀርበው ምንድን ነው? በብሉይ ኪዳን ለሙሴ የተሰጠ ታቦት የቃሉ ደግሞ የአስርቱ ቃል ጽላት አለ። ያ ጽላት እንደተሰጠ መጽሐፍ ቅዱስ ላይ ይናገራል። በአዲስ ኪዳን ደግሞ ኢየሱስ ክርስቶስ አለ። ሁለቱ ኪዳኖች፣ አንዱ የብሉይ ኪዳኑ ጽላትና አዲስ ኪዳኑ ኢየሱስ ክርስቶስ። ለኤርሚያስ ጥያቄ ማቀርበለት የብሉይ ኪዳኑ ጸልያ የምታመልከው የትኛውን ነው? ታቦቱን ነው የምታመልከው፣ ወይንስ ኢየሱስን ነው የምታመልከው? የምታመልከው የትኛውን ነው የሚል ጥያቄ ነው። እና ይህንን ጥያቄ መልሱን ቪዲዮ ሰርተም በቤትህ ፖስት አድርገኸው ያው ፎሎወርም ስለሆነ ፎሎ ስላደረግኩ ስለማቀም ቪዲዮውን መልስህን እጠብቃለሁ። ይህን የምጠይቀ ጥያቄ ይህን ጥያቄ ያቀረብኩልህ እንግዲህ የህዌንም ስለምታመልክ የህዌንም አምልኮት የብሉ ኪዳንም የህዌን አምልኮ ስለምታመልክ በዚህ ላይ ያለህን ቀጥተኛ የሆነ አቋም እንድትናገር ነው። ስለዚህ ኢየሱስንና ታቦቱን ፊት ለፊትህ በአካል ብታገኛቸው የትኛውን ነው የምታመልከው የሚል ጥያቄ ነው። ምን እንደሚመስል ያሳየኝ ሴት ነኝ እኔ። ሞት ራቁትነት ምን እንደሚመስል ያሳየኝ ሴት፣ መከዳትን፣ የሃይማኖት መኒፕሌሽን፣ የሶሳይቲ ክደትን፣ ብቸኝነትን፣ ችግርን፣ መከራን፣ ክብርን በሰው አይን ክብር የሚባለውን ሁሉ አሳይቶ ያመጣኝ። ስለዚህ የቱ ነው ብርቄ ነኝ፣ ብርቀኛ ነኝ። አዎ አላየ በሄድኩበት ብርቀኛ ነ፣ ፈጣሪዬ፣ እዚህም እዚያም ብርቀኛ ነኝ። ስለዚህ ብርቀኛ እንደመሆኔ ደግሞ አንትል ፈጣሪ ብሎ አንትል ነፍሴ እውነተኛዋ እሱን አይታ እስከምትረካ ድረስ ብርቀኛ ናት እንደተስገበገበች ትቆያለች። ሆፕፉሊ እናንተም ያለ ፍቅር የኔን ያህል እንደዚህ ቃላትን እንዴት ነው ቃላት አንዳንድ ጊዜ የማይገልጹት ነገሮች አሉ። አንዳንዴ ህይወታችሁ ውስጥ የሚገርመው እዝነት ያለ እዝነት አልገባቸውም እንዴ ነው የምለው ላይ ያ እዝነቱ ትንሿ ለእኔ ጠብቷ ነክታ ነው። ይህንን የሰዎችን ትቢትና ላፈራርሶ እኔ ጋር እንዲመጣ ያደረገው የእስልምና ትምህርት እነዚህ ሰዎች ምን ነግርሽ አላቃቸውም። አንዳቸውንም አላቃቸውም፣ ግን አምጥቶ እንዲናገሩ አድርጓቸዋል። ፈልቅቆ ቁርአንን እንዲቀሩ አድርጓቸዋል። ፈልቅቆ ህይወታቸውን እንዲያጋሩ እንድማር አድርገውኛል። ፈልቅቆ አፋቸው ከክርስቲያኑ ሳይቀር የሆኑ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ እንዲያወራ አድርጓል። ማ ያ ሰውዬ ቢሆን ከነ ትቢይቱ መጥቶ አይነግረኝም። ትቢይቱ ክርስቲያን ነው፣ ሊያስናግረው አይችልም። ቪዲዮውን ግን ስታይ ትቢይቱን ሰብሮ ፈጣሪ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ብሎ ሲያወራልሽ ቪዲዮውን ብታዩ እውነት ብሏል፣ ሰው ነው የምትዩ። መልእክት ነበር አለኝ። ስለዚህ ያናግረዋል ፈጣሪ፣ እንዲናገር ያደርገዋል። ምክንያቱም መልእክቱ ሊገባኝ የሚችለው ከዛ ሰው ብቻ እንደሆነ ያውቃላላ። እንዴት ሆነልሽ ይሉኛል አይደል? እንዴት ነው የማይሆነው? እኔ እኮ ሰማይ ምድር ባለቤት የሆነው ፈጣሪ የእሱ ባሪያ ሆኜ እንዴት ነው የማይሆነው? ነገ እኮ እንደዚህ ደርስብሻል፣ እንዴት ሆኝ? እኔ ማነኝና፣ እሱ ባሪያውን የፈለገ መሬት ቢያንደባልላት፣ ቢፈልግ እዛ ቢወስዳት፣ እዛ ቢያደርጋት፣ እኔ ማነኝ መብቱ የእሱ አይደል እንዴ? እንዲና እንደዚህ ብዬ የሚያንቀባርር ማነኝ እኔ? ፈጣሪያ ማን አለኝ ብላ ነው አዲስ እነሱ ያልኖሩበትን እስልምና እንደዚህ ለእኔ እስልምና ቆመ። ሙስሊሞች እኮ ሶስት አራት ማምለክ ጀምረዋል ቢሉኝ ማለት ነው ለእኔ ግን አንድ ፈጣሪ አላህ አለ ብዬ ሞታለሁ እንጂ ማንንም ተደግፊ ያሆን። ለምን እርግፍ ብሎ አላለም እኮ አንቺ ብርቅ መጣሽ። እነሱ እኮ ሌላ ሶስት አራት እያጋሩ ነው። እንዲም አለ ቁርአን ላይ እንዲም እንደዚህ ብለው ቢቀጥፉ እንኳን እኔ ዳዝም ያተር ቁርአን ሙሉ ተንትረሽ አላነበብሽም። አራቱ ቨርስ ለእኔ በቂ ነው። ፈጣሪ አለ እንደ ቃሉ እንደተናገረው አንድ መሆኑ ተናግሯል ና እውቀትም ከሆነ እውቀት በቂ ነውና፣ አልሐምዱሊላህ አለኩ። ለሱ ለፈጣሪያችን አለ ክብር ምስጋና ይገባው። ዛሬም አንቺ ቤት መጥቼ ምናልባት አንቺ በጣም ከመውደድሽ ብትሰሚ ብሎ ነው ያዘጋጀው ሊሆን ይችላል። የሰሙትም ሰዎች ብዙ በተደጋጋሚ ሊኖሩ ይችላሉ። ከዚህም በኋላ ደግሜ ደግሜ ደግሜ ባልነግራችሁም እንኳን ዛሬ ነው ለተወሰነ ጊዜ ባላረገው ረጅሙን መንገድ ግን ይሄ ያወራሁላችሁን እንዳለ ያላ ፈቃድ ነው ኔ መንገድ የሆነው እና ፕሊስ ፕሊዝ ጊ ቻንስ እስልምና ለሌሎቹ ለምትሰሙት ካላችሁ ጊ ቻንስ አትከስሩም። አሊስ ምንን ታተርፋላችሁ? ፒስን የምድራዊ ሰላማዊ ኑሮ ብትሰልሙ ነብሳችሁን ራሳችሁን ራሳችሁን ወዳችሁ ፈጣሪያችሁን ብታዩ። ባትሰልሙ ግን አትሊስት አትቅጠፉ። በቃ አትሊስት ይህንን ነገር ማጠልሸቱ አደኤንድ ጎሉ ምን ልታገኙበት ነው? ጎባክቱ ዩር ቦክስ ወደ መጽሐፍቶቻችሁ ሂዱ። ጥንቋዮችም ከሆነ ወደ ጥንቆላችሁ ሂዱ። ግንብ የምታመልኩትም ከሆነ ሂዱ። ስለ ስልምናመታችሁ ስለ አንዱ ፈጣሪ ያለ አትቅጠፉ። አትሊስት ደቤስቲክንዱስ ጎባክቱ ዩር ቦክስ የእናንተ አለኝ የምትሉ አምላክ ካለ ከኔ አላህ ጋር እስቲኑ እና እናውሳው። አለኝ ብላችሁ ስለ እኔ አላህ እናንተ መጣችሁ አትንገሩ። ስለ ራሳችሁ እስቲ ፈጣሪ ስለ ድንጋዩ እናውራ። ቀዳስ ኦላይክንሳይ አላህ ይወዳችኋል ሁላችሁንም።